ጋሽ ግርማ እንግዲህ ለፍርድ ቀርበዋል ማለት ነው። ባለፈውን ፍቃድ ስጠኝ ሲለው አይ ለፍርድ የምትቀርብበት ቀን ነው ተብሎ ስለነበረ በፍርዱም ቀን እንግዲህ ባቢና ጽናት አብረው ተገኝተዋል። ባቢ እንግዲህ አሁን እንደምናየው ከሆነ እባክህ ብሎ ጋሽ ግርማ ትናንትና የተሰጠው ምክር የተቀበለ ይመስለናል። በይቅርታ እለፋት ልጅን አትጉዳት። እኔም ይሄንን አስቤ ያልነበረም ያደረግኩት የተከሰተው ነገር እኔ ስሚሆን በዚህ እድሜና በዚህም በሽታ ይዤ እስር ቤት ለመግባት አስብ ይመስል ነበር እንዴ? ለማስፈራራት ያደረግኩት ነው እና ከሱ አትራቅብኝ ባለው መሰረት እንግዲህ እስኪ ፍርዱ ምን ይሆን የሚፈረድበት ሲል እንግዲህ ከጽናት ጋር ፍርድ ቤት ተገንቷል። እንግዲህ ፍርድ ቤቱም በመቅለል እጅ ከፍንጅ እስከተያዘ ድረስ እንዲሁም ደግሞ እስካመነ ድረስ ከዛም ደግሞ ይህ መሳሪያ ከየታመጣው በሚለውም መሳሪያውም ደግሞ ያለ ፍቃድ ያወጣው መሳሪያም በመሆኑ እንደዚህ ተደርጎ እንግዲህ ፍርዱ ተፈርዶበታል። በጣም ያሳዝናል። ቢሆንም አስራ አምስት ዓመት እስከ 20 ዓመት የሚያስፈርድ መሆኑን ተሰምቶ ነበር። አሁን ግን የበሽታውን ሁኔታ ታይቶ እንግዲህ ቀለል ያለ የሚባለው እንግዲህ 15 ዓመት ጽኑ እስራት በመባል እንግዲህ ፍርዱን አግኝቷል። በዚህ ጊዜ እንግዲህ ባቢ ደግሞ ከዚህ በኋላ ጽናትን ብቻዋን ልተዋት አልችልም አባቴ በእርግጥ አባትን የፈለገ ነገር ቢሆን፣ በነገራችን ላይ አባት እንዲሁ ለስሙም ቢሆን አለኝ እየተባለ መኖሩ ትልቅ ኩራት ነው ለእኛ እሷቸውም ደግሞ እሱን እገለዋለሁ ብዬ አልነበረ የሚያሰብኩት። በቃ በገዛ እጃቸው ነው አቶ ተስፋዬ፣ በገዛ እጃቸው ከቤት ወስ ድረስ ሂደው ለአቶ ደጋሽ ግርማ ጽዳት እንደምትሰራ ልጃቸው ባይናገሩ ኑሮ እየሄዱ ከቤታቸው ድረስ እየፈነጩ ባይናገሩ ኑሮ ጋሽ ግርማ ምንም የሚያውቁት ነገር አልነበረም። ጽናት የምትሰራው ከአንድ ትልቅ ማናጀር መከዛው ከስራቸው ማናጀርነት እንደምትሰራ አድርገው ነበር የሚያስቡት። በገዛ ራሳቸው ቆፍረው በራሳቸው በቆፈሩ ጉድጓድ ነው እንግዲህ አቶ ተስፋዬ የገቡት። አንዳንድ ጊዜ እኛ ስናገኝም በልክ ስናጣም በልክ ብናደርገው ሁሉ ነገር ተገቢውን መስመር ይዞ ይሄዳል። በዚህ መልኩ እንግዲህ ባቢንም ከስራ ቢያሰናብቱትም ትንሽ ቅጣት እንዲወስድ አባትነቱን እንዲያስታውስ ያው ደግሞ ራሄል ጋር ገጥሞ ጽናትን አንድ ነገር ለማድረግ ስለወሰኑ የራሄል ተባባሪ በመሆን በጊዜው ገንዘቡ፣ ንብረቱ፣ ሀብቱ ማማ ላይ ወጣሁ የሚለው ነገር ተሰምቷቸው እንጂ በባቢ በጣም እንዳልጨከሙና በቃው ልጅ እኮ አንድ ሳምንት ሆኖታል፣ ወደ ድርጅቱ ይመለስ እያሉ ራሄልንም እያማከሯትም ነበረ። እንዲመለስም ድረስ ነግረውት ነበር። እሱም እንኳ ሄዶ ባቢ በጣም ይማጸን ነበር። ጽኑ ምን አድርጋ ነው? ጽኑ እኮ ጥሩ ልጅ ነች። ለምንድነው እንደዚህ የምታደርጋት? እያለ ለጽናት ብሎ እንኳ አባቱ ጋር ይማጎት ነበር። ይህን ሁሉ ተንኮል ተሸክማ ለዚህ ያበቃቻቸው ራሄን ናት። እንግዲህ ዛሬ በፍርድ ቤቱ በሄዱበት ሰዓት በጣም በሚያሳዝን ሁኔታ እንግዲህ ፍርዱ ተፈርዶባቸዋል። ፍርዳቸውን እንግዲህ በመጠባበቅ ላይ እንግዲህ ይገኛሉ። ለወደፊት እነሱ ደግሞ ይቅርታ ማድረግ ይሻላል። እኛስ ምንድን ነው የምናስተምረው? ትውልዳችንን እኔና አንቺ እየተዋደድን ማባትና አባት ባደረጉት ድርጊት መቀያይም የለብንም እና ጽኑ የኔናንቺ እንቀጥላለን ሲል ነበር። እሱም ነገራት። በዛ መሰረት ፍርድ ቤቱ አብረው ቁመው፣ ግን ምንም ቢሆን አስራ አምስት ዓመት መፈረድ ቀላል አይደለም እና ቢከብዳቸውም፣ ምንም ማድረግ እስካልቻሉ ድረስ አሜን ብለው ተቀብለው ተመልሰዋል። ወይዘሮ ራሄል ደግሞ መጠጣ ጠጥታ እሱን ሌላ ያልሆነ ነገር ለማስራትና ከጽናት ያን ነገር ቪዲዮ ቀርጻ ልካ ለማሳየት ያሰበችው ነገር አልተሳካላትም። ሰላም ወደ ቻናል የተከታታዮች እንደምናላችሁ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ ላይ ያረጋችሁ ላይክ አበረታቱኝ። ዘውትር የምታበረታቱኝ ከልብ ነው ማመሰግናችሁ ከልብ ከልብ ነው የማመሰግናችሁ። ላይክ ሳታደርጉ አትለፉ። እንግዲህ የብሌንም እናት እንግዲህ ፈጣሪ ጠብቋት ነው እንጂ በትላንትና ዕለት ያደረገችው ነገር ለጽናት ከባድ ነበር። ግን ጽናት እንግዲህ ፈጣሪ የጠበቃትን ያክል ያን ምግብ እንደዚህ ወሩራ በትሪ ስለሰጠቻት ብቻ በዛ ተቀይማ አልበላም ማለቷ ነው። ያን ምግብ እንደውም እሷ ይዛ ገብታ ከውስጥ ተሳስታ በልታው ብናይ መቼም ጥሩ ነው ብትበላው ይሻል ነበር እሷ ምናልባትም እኮ ቆይ በልታው ልናያትም እንችላለን። ምን ይታወቃል። ወደፊት እኮ ይቀጥላል። ግን በጣም ክፉ እንደሆነች ብሌንም እናቷ ብትሆንም የእናቷን ክፉነት የገለጸችበት ያየንበት ስለሆነ በጣም የሚገርም ነው። አሁን እኛ ደስ ያለን ለማንኛውም አገናዝበው የተማረ ምን ጊዜ የሚግደለኝ የሚባል አባባል አለ አይደለም? ተማሩ መሆናቸውን ያወቅ ነው። ባቢ ድሮም ቢሆን በጣም የተረጋጋና አስተዋይ ነው። ከጽናት የሚሰማውን ከጋሽ ግርማ የሚያየውን ከአባቱም የሚሰማውን ከራሄልም የሚያየውን ነገር ዝም ብሎ በትኩረት ሁሉን ነገር እየተገረመም እየተደነቀም ነበር የሚከታተል የነበረው። ስለዚህ እሱም አሁን ሁሉን ሲያይ አሁንም ቢሆን ራሄል እሱን አስተዛዛ ይመስላ ቤት ውስጥ የተቀመጠችው ጽናት ጋር ያለውን ክፍተት ተጠቅማ እሱን ወደ ራሷ ለማድረግ እንደሆነ ሙሉ ለሙሉ ገብቶታል። ለዛም ነው ከዚህ በኋላ አልፈልግሽም፣ እኔ አጽናኝ አልፈልግም፣ ስለዚህ ሂጂልኝ፣ በቃኝ ብሎ ሲላት ደግሞ እኔ ከአንተ መራቅ አልፈልግም እያለች ስታስገድደውም አሁንም እንደውም አታስታውሽኝ፣ አንዴት ነው ጽናት አባት እኔ አንተን አባት አባቷ አስወግዶ የምታገባው ስትለው እንኳ አታስታውሽኝ፣ በቃ በፈጠረሽ አታንሽብኝ እያላት እንኳ ደጋግማ ታነሳበት ነበር። መጨረሻ አልሸነፍላት ሲል እንግዲህ ወይን ይዛ መጥታ እኔ ጠጥቼም አላውቅም አልጠጣም። እንዲሁም ካያችሁ ከዚህ በፊት አባቱ እንኳ ሲጠጣ መጠጥ መጥፎ ነው አባ አትጠጣ፣ ብዙ ስህተቶችን ያስፈጽምልሃል፣ ትሰራለህ። ስለዚህ አንተ ተገቢ አይሆን ስራ አይደለም እየጠጣ ያለው ቤትህ ውስጥ በክብርህ ተቀመጥ እያሉ እንኳ ሲመክረው እኔ እባክህ ልንፈራሰስበት በድህነት ተቆራምጄ ኑሬ ያለው ልብላበት ልጠጣበት ልጨፍርበት ልዝፈንበት እንደፈለግኩ ሴቶቹን ጋር ልውጣበት ልግባበት ያሉ ነበሩ። በቃ ምድር ዓለም ላይ አትቅረኝ ብለው ነበር። አቶ ተስፋይ ማለት ነው። በዛ ጊዜ ምክር ሲሰጥ ስለነበረ አሁንም ራሄል አስገድዳ እየቀዳይ እንኳ ብትሰጠውም በፍጹም እንዳልተቀበላት ለምን ምክንያቱን ያውቀዋል ያን ነገር ከጠጣ አንድ ስህተት እንደሚፈጽም ስለሚያውቀው ተቀበላትና አልጠጣም ብሎ ነው የመለሰላት በዚህ የተበሳጨችው ራሄል እንግዲህ መልስ አሁን ደግሞ የማጥቃቱን ጉዳይ ተከትለዋለች ግን የራ የብሌን እናት ምግብ በመድኃኒት መስጠቷን አልነገረችም ምግብ እንደከለከለቻት ብቻ ነበር ያሳወቀችው ግን አሁን ደግሞ ትልቁ ነገር ሌላው ምንድን ነው ብሌንና ልጁ እንዲፋቀሩ ጽናት ፈቃደኛ ሆናለች ያ ልጅ ግን አሁን እውነት ለገንዘብ ሲል ይጎዳቸዋል ወይንስ በፍቅር ተሸንፎ እነሱ ጋር ሆኖ ገንዘቡንም ወስዶ ራሄልን ጉድ ይሰራታል ብላችሁ ታስባላችሁ እንደኔ አስተያየት እንደዛ ቢያደርጋት ኪሳራዋን ሁሉ እየተሸፋፈነ ትኖራለች ከዚ ከዚህ በኋላ ያ ንብረት እንግዲህ የባቢ እንደሆነ ስለተረዳ አባት ሲሞት ልጅ እንደሚወርስ ስለሚታወቅ እንግዲህ ከዚህ በኋላ አባቴ ሽ ጋሽ ግርማ ከእስር ቤት እስከሚወጡ ድረስ ድርጅቱን ይዘነ አንቺና እኔ ጥሩ ህይወት በአዲስ መንፈስ በአዲስ ህይወት እንኖራለን ሲሉ ቃል ተገባብተዋል። እንደውም ቤት እየፈለገች ስለነገረችው፣ ምንም ችግር የለም ቤት እንከራያለን፣ ድርጅቱን አንቺና እኔ እናካሂደዋለን፣ አንቺም የድርጅቱ ሙያ ስላለሽ እናድግበታለን። እኔ አንቺን ተመክቼ ነው እየገባሁት ሙያው አልነበረኝም። ጽኑዬ በቃ ይቅር በይቅርታ ተላልፈነ ከዚህ በኋላ መልካም ሕይወትን እንግፋ ሲሉ እንግዲህ ፅናትም እንግዲህ እዛው ድርጅት ውስጥ ስራ እንደምትሰራ ከራሄል ጋር ያላቸውን የጋራ ግንኙነት ሊያስቆሙ ተመካክረዋል በጣም ደስ አይልም እንግዲህ ውጭ ለውጭ ሁና የምታደርገውን ባናቅም ራሄልን ራሄል ከዚህ በኋላ እዛ ድርጅት ውስጥ የተቀጠረችበት አባቱ እንደሆነ የቀጠራት እንጂ ከዚህ በኋላ ግን ጽናትና እሷን በአንድ መስሪያ ቤት ማየት ስለማይፈልግ ስራ እንድትፈልግ ለራሄል አሰናብቷታል ማለት ነው። ስለዚህ ያንን የእነ ብሌንን እናትን ቤት ትታላቸው እንግዲህ በአባቱ ቤት እሱ ባለውበት ጽናት አብራ ገብታ ሊኖሩ ወስነዋል። በጣም ደስ ይላል። ከዚህ በኋላ አባቷንም እንግዲህ ፈጣሪ ያድንላት ምንም መቼም እሱም አባቱ ቢሞትበትም እሷም አባቷ ቢታሰርበትም ሁልጊዜ መከራ ነበር። ስለዚህ በይቅርታ አልፈው እንግዲህ ከዚህ በኋላ መልካም ህይወትን ለመወሰን ለመኖር ወስነዋል። በጣም ደስ ይላል። ቀጣዩ እንግዲህ ቤታቸውና ግረስና በመስሪያ ቤታቸው ሌላ ተንኮል ካላሰበችባቸው ባቢና ጽናት አዲስ ህይወት አዲስ መንፈስ ሲሉ ተነስተዋል። በጣም ደስ ይላል። ስለዚህ ውድ ተመልካቾች የስትከታተሉኝ ስለነበር ከልብ አመሰግናለሁኝ። የዛሬውን ቪዲዮ በዚህ ተሰናብቻችኋል።